ሰላም፣ እንዴት ናቸው የዶት ሙዚክ ስቱዲዮ ቤተሰቦች? እኔ ሙዚቀኛ አንበዋየለ ነኝ። ዛሬ ደግሞ በሌላ ትምህርት መጥቻለሁ። እንግዲህ ኮሜንቷ ላይ በጠየቃችሁኝ መሰረት ስለ ፔንታ ኮርድ እና ስለ ዳያቶኒክ ኮርድ ልዩነታቸውን ብትነግረን ብላችሁ ነበረ። ዛሬ እንግዲህ ስለ እሱ እንማማራለን። ከዛ በፊት ግን ፔንታ ና ዳይ ሁለቱን መለየት መቻል ያስፈልጋል። መሰረታዊ ሙዚቃ ድምጾች ሰባት ናቸው አደለ? መጠሪያ ስማቸው ሁለት ነው። ስለዚህ በጣሊያንኛ ና በእንግሊዝኛ ከዚህ በፊት እንዳልኳችሁ ሲ ማለት ዶ ነው፣ ዲ ማለት ሪ ነው፣ ኢ ማለት ሚ ነው፣ ኤፍ ማለት ፋ ነው፣ ጂ ሶል ነው፣ ኤ ላ፣ ቢ ሲ፣ ሲ ኦር ዶ ይደግመዋል። እነዚህን አሁን የጠሯቸው ዳያቶኒክ ሜዥር ስኬል ላይ። ፔንታ ደግሞ ስንል አምስት ድምጾች ናቸው። የእኛ ሀገርኛ ቅኝቶች ደግሞ ፔንታቶኒክ ስኬል ወይም ደግሞ ባለ አምስት ድምጾች ይባላሉ። እንግዲህ እዚህ ላይ ነው ሁለቱን ልዩነቶችን ማወቅ ያስፈልጋል። ትዝታ ሜጀር ስኬል ላይ ከማንኛውም ሜጀር ስኬል ላይ አራተኛውና ሰባተኛውን ድምፅ ስናስወጣ ትዝታ ሜጀር ቅኝት እናገኛለን አደለም? ስለዚህ ሁለቱ ሲቀነሱ አምስት ድምፆች ይቀሩናል። አሁን እዚህ ላይ ነው ሁለቱ ወጥተው የምንሰራቸው ኮርዶች ናቸው፣ ፔንታ ኮርድ የሚባሉት ሲ ሜጀር ሆነ ዶሬሚ ፋሶላሲዶ አሁን ይሄ ኖርማል ዳያቶኒክ ሜጀር ስኬል ነው። የእኛ ደግሞ ባለ አምስት ድምጾች ናቸው፣ የኛ አገርኛ ቅኝቶች። ስለዚህ አንቾዬም አምባሰልም ባቲ፣ ኢንትስታ ማይነር የእኛ አገርኛ ቅኝቶች ባለ አምስት ድምጾች ናቸው። ፔንታኮርድ የሚለው ባለ አምስት ድምጾች እዛ ላይ ባሉ ኖቶች ብቻ የምንገነባቸው ኮርዶች ናቸው። ትስታ ሜጀርን ብንወስድ ዶ ሬሚ ሶላ ጋር ስለዚህ ያለ ዶ አለ። ሲሜጀር ላይ ነኝ ያለሁት። ስለዚህ ዶሬሚ ሶላዶ ዶላሶሚ ዶ እንዳያችሁት ፋና ሲ የለም፣ ወይም ደግሞ አራተኛውና ሰባተኛው ድምፅ የለም። ስለዚህ ኮርዶቹን ነው የምናየው ስንጫወት ኮርዶቹን። ኖርማል ለምሳሌ ሲ ላይ ሲሆን ዶሚ ሶል፣ ስለዚህ ሬ ሲሆን ሬ ፋላ ሚ ሚሶል ሲ ሶል ስለዚህ ምንድነው ፋናሴ የለንም አይደል? ፔንታ ወይም አምስቱ ድምጾች ላይ የለንም። አራተኛውና ሰባተኛው ድምፅ ከአምስቱ ድምፆች ውጭ ናቸው ማለት ነው። የመጀመሪያው ቶኒ ኮርዳችን ወይም ሲ ኮርዳችን ዶሚሶል ነው። ስለዚህ እነዚህ ኖቶች ቅኝቱ ላይ ያሉን አይደል? ዶሚሶል ሬን ስንጫወት አሁን ኖርማል፣ እናንተ አሁን ሬፋላ ከሆነ ኤፍን ዳያቶኒክ ነው አራተኛው ሲጠቀም። ስለዚህ አሁን እያሳየዎች ያለት ፔንታ ኮርድ ነው። ስለዚህ ብዙ አማራጭ ኮርዶች አሉ። ሰሰከንድ ኮርድ መጠቀም እንችላለን። ለሬ ዶ ሬ ሶልን መጠቀም እንችላለን። ከዛ ሚን ደግሞ ፈርስቱን መጠቀም ዶሚ ሶልም ለሰርዱ መጠቀም እንችላለን። አንደኛው አንደኛውና ሶስተኛው ስድስተኛው ድምፅ የቶኒክ ወይም ደግሞ የፈርስቱ ካራክተር አለው። ለሰርዱ አሁን ፈርስትን መጠቀም ይችላለሁ፣ ሲግዝን መጠቀም ይችላለሁ ለሰርዱ። ስለዚህ ብዙ ኦፕሽኖች አሉ። አሁን እነዚህ ኮርዶች አሁን ለምሳሌ ዶሚ ሶል ራሱ ቅኝት ውስጥ አለ። ሚሶልዶ ፈርስት ኢንቨርሽን ኮርድ ነው። ከዛ ሶልዶሚ፣ ይሄ ሰከንድ ኢንቨርሽን ኮርድ ነው። ይሄ ማለት ፋይፍ ስሪ ኮርድ ነው ሩቱ። ለምንድነው ፋይፍ ስሪ የተባለው ከዶ እስከ ጂ ፋይቭ ነው። ከዶ እስከ ሚ ሰርድ ነው። ስለዚህ ፋይቭ ስሪ ኮርድ ቶኒክ ፋይቭ ስሪ ኮርድ ይባላል። አሁን ላዶሚ ደግሞ አለ። ላዶሚ ኮርድ አለ ራሱ ቅኝት ላይ ኤፍ እና ሲም አልጨመርኩም። በደንብ ተከታተሉ። ስለዚህ አሁን ብዙ ኮርዶችን እንደዚህ መጠቀም እንችላለን። እንዳልኳችሁ ፈርስትን ለሰርዱ ፈርስትን መጠቀም ይችላሉ። ፈርስት ኢንቨርሽን ኮርድ መጠቀም መጠቀም ሲን አልተጠቀምኩም። ከዛ አድ ሲክስ ኮርድ ደግሞ መጠቀም ይችላለሁ። ለሲግዙ አድ ሲክስ ማለት ዶ፣ ሚ፣ ሶ እና አራት ኖቶች ሆናሉ ማለት ነው። ይህን አድ ሲክስ ኮርድ መጠቀም ይችላለሁ። ሲግዝ ራሱ ለሲግዙ ይህን ኮርድ መጠቀም ይችላለ። አሁን የተጠቀምኩት ኮርድ ፔንታ ኮርድ ይባላል። ፔንታቶኒክ ኮርዶች ይባላሉ። ዳያቶኒክ ደግሞ የምንለው ኖርማል አሁን ፋናሲን እየጨመርን የምንሰራቸው ኮርዶች ናቸው። ላይ አሁን ቅድመውን ለሬ ሰሰከንድ ኮርድ መጠቀም እንችላለን ብያችሁ ነበር አይደለ? ኖርማል እዚህ ጋር አሁን ዳያቶኒክ ኮርድ ብ ፋናች ሬ ይባላል። ለሰርዱ ለሰርዱ ፈርስትን ኮርድ መጠቀም እንችላለን። ፈርስትን ኮርድ መጠቀም እንችላለን። አሁን ደግሞ ራሱ ሚሶል ሲያያዙት ሰቨንዝን አስገባው ዚ ላይ ኋላ አምስት ድምፆች ላይ የሌሉትን ኖቶች እየጨመርኩ ነው ኮርድ እየሰራው ያለው። ስለዚህ ሜጀሩ ላይ ያለው ሜጀር ዳያቶኒክ ስኬል ላይ ያሉ ኖቶችን አራተኛውና ሰባተኛው ድምፅ ልዩነቱን እያያችሁ ነው። ከዛ ደግሞ አሁንም ለፊቭዙ ሶል ሲሬ አይር ሲ ሲገባ ግልጽ ነው አደለም? ስለዚህ አሁን እነዚህን ኮርዶች እንዴት ነው የምንለያቸው? ፔንታኮርድ በአምስቱ ኖቶች ብቻ ላይ ተመርኩዘን የምንሰራው ኮርድ ሲሆን ዳያቶኒክ ኮርድ ደግሞ ሰባቱን መሰረት ያደረገ ኮርዶቹን ነው እየሰራ ነው ያለ ነው። ስለዚህ ሁለቱን ልዩነቶች በደንብ ማወቅ ያስፈልጋል። ሞር ፕራክቲስ ፕራክቲስ እያደረጋችሁ ትመጡ፣ አሪፍ እየሆናችሁ፣ ልዩነቱንም እያወቃችሁ ትመጣላችሁ። የሰጠዋቸውን ሌሰኖች ብትመለከቱ አሪፍ እየቀለላችሁ እየቀለላችሁ ይመጣል። እንግዲህ ለዛሬ ለነበረን ቆይታ ይህን ይመስላል። ቀጣይ ጊዜ እስከምንገናኝ ድረስ